አላህን እንዲህ ይለናል። አላህን ትገነዘቡና በርሱ ተምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል ያላህን ተአምርና ግስ ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የረገመኝና ከልጅነት ያሳደገኝ ጠንቋይ ተዋርዶ ሞተ! የተውሂዶ አርበኛ መኪያ ከሳዑዲ ክፍል አንድ። በህይወቴ እንደዚህ በብዛት ስለ ጅን ወይም ስለ ሲህር ጠለቅ ያለ እውቀት ያለው ሰው አግኝቼም አይቼም አላውቅም ነበር ማሻ አላህ እኔ ያደግኩት ጠንቋይ ቤት ነው አጎቴ እጅግ በጣም ታዋቂ ጠንቋይ ነው እንደው ዘንድሮ ነው ጠንቋይ መሆኑን አውቄ ጠንቋይ ያልኩት ከዚህ በፊት ለእርሱ የምንጠቀመው ቃል ጌቶች እነ ሼህ መውላና ወልዩላህ አባባ የሚሉ አይነት ስሞችን ነው። አሁን በተውሂድ አርበኝነት ላይ ሆኜ እንደ መዳም ቅመም ምርጥ የመታገያ ዘዴዎችን ከእናንተ ከተማርኩኝ የኋላ ይኸዋ እስከ ዛሬ በቋቴ ይዤው የነበረው ሚስጥር ሁሉ ልዘረግፈው ተዘጋጅቻለሁ። ሃሊማ እባላለሁ ያደግኩት እንደ ማናችሁም ገጠር ውስጥ ነው። አልሐምዱሊላህ አባቴን እናቴን፣ እንዲሁም ወንድሞችን ወደ ሀቁ ጎዳና እንድመራ አላህ ለእኔ ድልን ስለሰጠኝ እንጂ አሁንም ድረስ በሽርክ ቀውስ ውስጥ የምንደባለል አይነት ሴት ነበርኩ። ስጀምረው ጠንቋይ ቤት ነው ያደግኩት ብያለሁ እና አስተዳደጌን ኢንሻአላህ እኔየው እንየው። ቢስሚላ ከእርሱ ውጭ ጌታ በሌለው በዚያ እጅግ አዛኝ እጅግ ሩህሩህ በሆነው የሰው ልጆችን በአማራ አምሳያ በፈጠረው አርቅቆም ቀለሙን ባኖረው አላህ ጌታ ስም እጀምራለሁ። እጅግ በጣም አስቸጋሪ እምቢም አይነት ሴት ነኝ። ከአዘል ሲፈጥረኝ ይህንን ያደረገው አላህ የሽርክን ቀንበር እንድሰባበር ሽቶልኝ ይመስለኛል። እኔ እድሜ ዘጠኝ አመት ስደርስ ለሚመጣው ባል ትታጭያለሽ ተብያለው። አልፈልግም እኔ መማር ብቻ ነው የምፈልገው ብዬ ብሞግታቸውም እነርሱ ግን ፈጽሞ ትዳር ነው ትዳርሽን ቀጥ ለጥ አድርገሽ ትመሪያለሽ ብለው ሳቻንም ጭምር አድርገው ነገሩኝ። ከዛን ሰዓትና ማለት አንስቶ መጥፋት ነው የኔ ፍላጎት። ባላያቸው ደስ ይለኛል። የኔስ በዛ ወቅት ዳር መጥላት ልክ ነበር። ምክንያቱም ትምህርት ቤት አስተማሪያችን የሚመክረን ምክር እጅግ ጣፋጭ፣ ታሪኮቹ በጣም አንጸውኛል ብል ድፍረት አይሆንብኝም። እኔ መሆን የምፈልገው ተምራ ተመራምራ ሀገሯን ማስጠራት የምፈልግ አይነት ሴት ነበር። ስለዚህም ከዚህ ህልሜና ምኞቴ ጋር የቤተሰቦቼ ፍላጎት ስላልተጣጣመ በቃ ልጥፋና ሊው ብዬ ወሰንኩኝ። እኔ በዛ እድሜ ከቤተሰብ መጥፋት ስሞክር ወይም ሳስብ ቤተሰብ የሚሰጠኝ ህይወት ወይም እየሰጠኝ የነበረው ህይወት መጥፎ ሆኖ አይደለም። አንድም ቀን እርቦኝ፣ ጠምቶኝ፣ ቸግሮኝ ታምሜም አላውቅም። ግን የጭንቅላት ህመምና እረፍት ያሳጣኝ ነገር ቢኖር ታገቢያለሽ ቀጣይ አመት መባሌ ብቻ ነበር። እንዲያው በጊዜው ቆንጆ በመሆኔ ብዙ አይነት ትዳሮች እንደሚመጡልኝም ጭምር የጎ ጎረቤት ልጆች ሲቀልዱብኝ ሰምቻለው! እንዴት ይሆን አስቀያሚ መሆን የምችለው ብዬ በዚያ በህፃን አእምሮዬ ብዙ ነገር ላስብ ተገድጃለው። ፊቴን ለማበላሸት ከአንድም ሁለት ሞክሬ ያለው በወቅቱ ጠባሳ ሆኗል የተባለ ሁላ በሳምንቱ ወዴት እንደሚገባ አላውቅም አልሐምዱሊላህ ያ ሁሉ ተሞክሮ አይደል አይመጣ የለ ለመጥፋት የወሰንኩበት ቀን መጣ። ሁለት ሶስት ልብሴን በፌስታል ይዤ ወደ አውቶቡስ ተራ ቀን ነው። እዛ ስደርስ እጅግ መልከ መልካም ሴትዮ አገኘችኝና፣ ቤተሰብሽስ አለችኝ። እኔም ቤተሰቦቼ እንደጠፉብኝ ነገርኳት። ወዲያውኑ በቃ እኔ ጋር ትሰሪያለሽ፣ እንደ ልጅ የማይሻለው አለችኝ። ደስ አለኝ። ሂጃብ አደራረጓ፣ እርጋታዋ እጅግ በጣም ስለወደድኩት አልሐምዱሊላ አልኩኝ። እሺ ብዬም ከእሷ ጋር ወጣው። ገና ከሎንችናው ከመቀመጤ ከኋላዬ ሀሊማ፣ እዚህ ምን ትሰሪያለሽ? የሚል የወንድ ድምፅ ሰማሁኝ። ልክ መብረቅ አናቴ ላይ እንዳረፈ አይነት ድንጋጤ ነው የተሰማኝ። ዞሮም ለማየት አልፈለግኩም። እርግጠኛ ነኝ ዝም ብሎ ተሳስቼ ነው ይላል በሚል እሳቤ አንቺን እኮ ነው የምለው ምን ታረጋለሽ ብሎ ከኋላ ጋማ የናነቀኝ። አቁም አቁም አለ ለሹፌሩን ገና ለመሄድ ሳንዘጋጅ ሴትየዋን አይቶ እጅግ አበደባት። ልጃችንን ልሰርቂ ነው ብሎ በጣም ጮኸባት። ሴቲቷ ምንም አላለችም፣ ዝም አለችው። ግን የሰው ግፊት ያ ሁሉ ስድብና ጫጫታ፣ ትንሽ ብትቆይ የሚገሏት መስሎ ስለታያት ብቻ ተነስታ ወጣች። በዚህ ወቅት የያዘኝ የሰፈራችን ባለሱቅ ነው። እቃ ሊያመጣ ነው ሄደው አይ፣ ሞኝነቴ ሁሌ ሮብሮ በቃ ያመጣል እንደሚባል አውቃለሁ። ምን አሳስቶኝ እርሱ የወጣበት ሎንችና ላይ ሳላጣራ እንደወጣው አላውቅም። እንደ ኋላ ሲጥልብኝ አንቺ ቤተሰብሽ እንደዛ ይጨነቅልሻል፣ ልትጠፊ አስበሽ ነው አለኝ። እኔም የሰውን ፍጥጫና ግልምጫ ስላልቻልኩት ሴቲቱ አታላኝ፣ እኔ ወጣዋት ብዬ በህፃን አንደበቴ ስነግራቸው አዎ መድኃኒት አድርጋባት ልትሰርቃት ነው ብለው ሁሉም ፈረዱባት። ክፍል ሁለት፣ ኢንሻአላህ በቀጣይ ይዘን እንመጣላችኋለን። እስከዛው የረበና ሰላም በእናንተ ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ፍጥረታት በሙሉ ታክሞ የሚድኑበት ነው።